ኡፍ፣ በቃ ነሳሪያ ላይ ለምንድነው የምትጨቀጭቀኝ? እሺ፣ ችግር የለውም። እዚህ ምትጫዎች ይከፈልጋሉ ወይ ለእሱ ነው። እሱማ ሰው አለች እኮ። ግን እዛ ብቻሽ እንዳቶኝ አራሳ አይደብረኝም? ሰላም እያለች ና ይስጥልኝ። ወደ ዳራ ሲኒማ ተከታታዮች እንደምናላችሁ። ሼር ሰብስክራይብ ላይክ በማድረግ ቻናሌን ታሳድጉልኝ በአክብሮት እጠይቃለሁ። እንግዲህ ባለፈው ዳጣ ና ናታን ከባድ ፍጥጫ ውስጥ ገብተው እንደነበረ አቤጌል በላከችው ቴክስት ምክንያት ተመልክተናል። እና ዳጣ ይሄንን እንዴት ሊሆን እንደቻለ እየጠየቀችው ነበረ ናታንን ክፍሎ ገብታ ናታንም እሷ በመደለቷና ከጉድ እንዳወጣችሁ በጣም ሲያመሰግናት ነበረ። ግን አንብበሸዋሉ ምናም ብሎ ሲጠይቃት፣ አዋ አንብቤዋለሁ። ሳላነብ እንዴት አጠፋዋለሁ? ግን እንደዚህ ታስባለህ ብዬ አልጠብቅም ነበረ። አንቺ ነሽ የጻፍሽልኝ ብዬ ስላሰብኩኝ እንደዛ ነው። እኔ ባስብም አንተ ልትመልሰኝ ይገባ ነበረ አይሆንም ምናምን ማለት ነበረብህ። እንደዚህ ብለህ ታስባለህ ብዬ አልጠበኩም ነበረ ብላ ያው በምላሹ ደስተኛ እንዳልሆነች ገልጻለት ሄዳለች። እሱ ደግሞ እንዴት እንደዚህ ትለኛለች በማለት እልህ ውስጥ የተጋባ ይመስላል። ናታን እንግዲህ ዳጣን ተወደኛለች አትወደኝም የሚለውን እሷን ለማስቀናት አቤጌልን የውሸት እየቀ በሌላ በኩል ደግሞ እንግዲህ አቶ ደረጀ ና ባለቤታቸው ምኝታ በነበሩበት ጊዜ አቶ ደረጃ ሀሳብ የገባቸው ይመስላል። ና በሰላም ጉዳይ ማርታ ባለፈው ሰላም ራስ ሽንቻይ ስታያት ምን እንዳለች እስኪ ንገሪ፣ ምን አለች ነበረ ያልሽው ብለው ይጠይቋታል። እንዴ ምን ነው አሳሰበ ምናምን ስትል አይ በቃ ማወቅ ስለፈለግኩኝ ነው ምናምን ይሏታል። ና እኔ አርጅቻ ያለው እንግዲህ ከዚህ ቤት መውጣት አልፈልግም እንዳለች፣ ና ለመውጣት ፈቃደኛ እንዳልሆነች ነው ለባለቤታቸው የገለጹላቸው በተቃራኒው ደግሞ አቶ ደረጀ አሁን ሀሳባቸውን ቀይረው ሰላም እንድትወጣ የፈለጉ ይመስላል። በመቀጠል እንግዲህ ያው የውሃ ሞኝነት ምንም በቃ ሊቀረፍ አልቻለም፣ ና አቶ ደረጀንም በጣም እያሳሰባቸው የመጣ ይመስላል እና ለባለቤታቸው ለወይዘሮ ማርታ የዚችን የውሃን ነገር ግን እንዴት ብናደርግ ይሻላል በማለት አማክረዋቸዋል። ውሃ ደግሞ ምንድን ነው ያው የታወቀ ሞኝነቷ ነው አደለም? ምናምን ስትላቸው፣ አዎ ዛሬ ግን በጣም ለየት ያለ ነገር ነው ያስተዋልኩባትን እኔ መኪና ውስጥ ቁጭ ብዬ እስክሪብቶ ጠፋብኝ ብላ በር ላይ ስትፈልግ ስትፈልግ ነበር ና እኔ ማብሬ ሳፋልጋት ሳፋልጋት ነበረ መጨረሻ ላይ የትን የጣልሹ ስላት የጣልኩትማ ቤት ውስጥ ነው ብላ አለችኝ፣ በማለት በቃ የክፍሉ ጣራ እስኪነሳ ድረስ ነው ሲስቁ የነበሩት። በእርግጥ ያው የልጅቱ የዋህነት እጅግ በጣም ነው የሚያስቀው። የበዛ ቅልነት ነው ያለባትና ለዚህም ነው በጣም እናትና አባትየው በጣም እያሳሰባቸው ነው ያለው ይሄ ነገር። ከዚህ በመቀጠልም እንግዲህ ሰላም የናታንን ክፍል ልታጸዳ ስትሄድ ናታን ውስጥ ነበርና በቃ ካልጨረስክ በኋላ ጸዳዋለው ምናምን ስትል አይ ለወጣ ስለሆነ ችግር የለውም ና ያያዝችው፣ ብሏት አረፍ እንድትል ይጋብዛታል። ከተቀመጠች በኋላም ያው የሰውነት ለውጥ እያየውብሽ ነው አረገሽ እንዴ? ምናምን ነገር ያው የሚለው ጥያቄ በጣም እየተደጋገመ ሰላምን በጣም ጭንቀት ውስጥ ነው እየከተታት ያለው እና አይ ወፍሬ ነው ምናምን ነገር ትላለች እና በጣም ሚስጥራዊ እና ከባድ ሰው ነሽ ብሎ ያው ስለ ሰላም የተሰማውን ነገር ነግሯታል፣ ሊያሳውቃት ሞክሯል። ምንድን ነው ግን? ስታይ ምን ከበድ ያለ ነገር አየህብኝ ምናምን ስትል ያው ምስጢራዊ ነሽ፣ ፊትሽ ብዙ ነገሮችን ያሳለፈና ብዙ ነገሮችን በዝምታ የምታልፊ ሰው አይነት ነገር ነሽ በማለት ስለሷ የሚሰማውን ነገር ሲነግራት ነበረ። ከዚህ በመቀጠልም ከሰላም ጋር ይህንን ውይይቱን እንደጨረሰ ወደ ሳሎን ሲሄድ ዳጣና አቤጌል አንድ ላይ ሳሎን ቁጭ ብለው ያገኛቸዋል እና ዛሬ ስተመስገን ተስማማችው ወይ ምናምን ሲላቸው በእርግጥ አቤጌል ያው ቂሟን እንደያዘች ነው። ዳጣ ግን አይ ቢ እንዴንሽ ናም ብላ በፍቅር ነበረ ከጎኗ የተቀመጠችው። ያው አቤጌል እያመናጨቀቻት መቼ ነው ከዚህ ቤት ምትወጩ ምናምን በማለት ያው የዘወትር ንትርኳን ጀምራታለች እሷን በቃ ንቃት ትታ አብራ ቁጭ ብላ ነበር። ና እናታን ደግሞ ዳጣን ለማስቀናት ነይ ና አብረሽኝ መጻፍ ለመግዛት ልሂድ ስለሆነ አብረሽኝ እንድትወጭ እፈልጋለሁ በማለት አቤጌል በደሳን የፈነደቀችው እና ዳጣ የደብራታል ብሎ ነበር የጠበቀው። ግን አልደበራትም። ምንም የመሰላት ነገር የለም። ናታንና አቤጌል እንግዲህ መጽሐፉን ገዝተው ናታን ክፍል ውስጥ ቁጭ ብለው ዳጣን ለማስቀናት እየሞከሩ ነው። ያው እሱ ወዷት ምናምን እንዳልሆነ ይታወቃል። ግን በቃ ዳጣን ትወደኛለች አትወደኝም ብሎ ስሜቷን ለማወቅ ጥረት እያደረገ ነው ያለው እና አቤጌል ደግሞ በጣም በደስታ በቃ ጮቤ የረገጠችው በዚህ አጋጣሚ ነበረ። ዳጣ ብቻዋን ቁጭ ብላ ሳለ ሰላም ወደ ሳልሆን የሄደችው ስራ ጨረሽ ወይ? ስትላት አዎ ጨርሻለሁ እና እግሬ ልታጠብ ነበረ ግን ደከመኝ ስትላት፣ እንግዲህ እቺ ምስኪን ዳጣ በቃ ውሃ ሙቃ በማስታጠቢያ ይዛ በመምጣት ተጎንብሳ የሰላምን እግር አጥባታለች። በዚህም የተነሳ ያው እንድትመርቂኝ ስለምፈልግ ነው ብላ ስትላት፣ እሺ መልካም ባሊስጥሽ፣ መልካም ትዳሪስጥሽ፣ መልካም ልጅስጥሽ እያለች በቃ ስታጨናነቃት እንዴ ከትዳር የዘለለ ምርቃት የለሽም እንዴ ምን ችግር አለ ገንዘብ ይስጥሽ ፎቅ ይስጥሽ መኪና ይስጥሽ ብለሽ ብትመርቂኝ ምናምን ስትላት ነበረ። እንግዲህ እኔ የዚህ ቤት ሰራተኛ ሆኜ ሳለ አንቺ እዚ ቤት እንግዳው ነሽ ሳለሽ ዝቅ ብለሽ ግሬን በማጠብሽ በጣም ምትከበሪ ልጅ ነሽ ብላ ያው ለዳጣ ያላትን ፍቅር በጣም ነው በአክብሮት በቃ ፊቷ ራሱ እንዴት ደስ እንደሚል ብታየው በቃ ሰላም ዳጣን ስትመርቃትና በጣም ነበር የተደሰተችው። እንግዲህ ናታንም ከአቤጌል ጋር አንድ ክፍል መቀመጥ በጣም ስለደበረው ዳጣን እንጥራት ዳጣን እንጥራት በማለት አስር ጊዜ ይጨቃጨቃል። አቤጌል ደግሞ ዳጣ እንድትጠራ አልፈለገችም። ያም ሆኖ የናታን ሀሳብ አሸንፎ ዳጣን ለመጥራት ተገዷል። እንግዲህ ወደ ሳሎን ሲሄድ የሰላምን እግር በማጠብ ላይ ነበረች። በአግራሞት ሲመለከታት ከቆየ በኋላ መኝታ ቤት አብረሽን እንድትጫወች ይፈልጋለሁ በማለት ጠርቷታል። እና ስትሄድ ያው ትቀናለች ብሎ ነበረ ሀሳባቸው። እሷ ግን ፈገግ ባለፊት በቃ እናንተ ተጫወቱ እኔ ከሰላም ጋር ሳልሆን እጫወታለሁ ብላ ምንም ሳይመስላት ነው ሁለታቸውን በተቀመጡበት ጥላቸው የወጣቸው። የአስመሳይዋ አቤጌል ደግሞ በቃ ልክ እንደሚያነብሰው መጽሐፎቹን ከመደርደሪያ ላይ እያነሳች

ዳጣ ማረገሽ ወይ ብላት፣ አለች ናታንም ጠይቋታል። ከዚህ በመቀጠል ደግሞ እንግዲህ ከዚች መርዝ ከሆነች ከሀቢጌ ላይ ንገብታለች፣ አርግዘሻል፣ ሰውነትሽ ተቀያይሯል ብላት በጣም ነው ያስደነገጠቻት እና ሰውነቷን ሁሉ በቃ መሸፋፈን እና መደበቅ ጀምራለች። ሰላምም በዚህ የተነሳ አቤጌል ለእናቷ ሰላም ከቤት ወጥታ ታውቃለች ወይ? ከዚህ ቤት ሰር ወጥታ አድራ ታውቃለች ወይ? ስለዚህ እንዴት የሆነ ችግር ሳይፈጠር አይቀርም። እዚህ ቤት ውስጥ ሰላም ነፍሰ ጡር ናት ስትል እናቷ ፍርጥ አድርጋ ያለውን ነገር ተናግራለች። እናትየውም እንግዲህ የልጃቸውን ጸባይ ስለሚያውቁ በደና ጥፊያ ጩለዋት። ድራማው ተጠናቋል እና እስካሁን አብራችሁኝ ስለቆያችሁ በጣም አመሰግናለሁ። ውዴቻና ለቤተሰቦች አብሮነታችሁ አይለይኝ። ሰላም ሁኑ።